እንደዛ ሁሌ እንደዛ በደስታ በፍቅር ነው ልንና ግን ፍቅራችሁ፣ የምወደው ሰው እኔ ብዙ እኔ አላ እግዚአብሔርን አሁን ላይ እያየው ያለሁት ሰው ማለት ነው፣ ጸብ እንደሚወድ ነው ጌታ። እንደዛ በፍቅር ደግሞ አሉ አንዳንድ ቅናተኞች ብቻ ውዶች የትናንትና ማታ ቪዲዮ ለመስራት አልተመቸኝም ነበር። ዛሬ መጥቻችኋለሁ ትላላችሁ እና ያው ትላንትና ቪዲዮ ምርጥ ቪዲዮ ነው ቡሩክ የሰራው። እኔማ በሳቅ ነው የፈረስኩት ቪዲዮ ያየሁት ማታ። ስራ ለሰት አካ አስራ ለሰት ቪዲዮ ከምንሰራ ብዬ አደርኩ። ከዛ አሁን ሊሰራ መጣውላችሁ ትላላችሁ እና ያው ቪዲዮ በጣም ደስ ይላል። የምር ይሄ ምን አለች መሰላችሁ? እኔ ሴት ብትሆን ኖሮ ፊቷን የሸፈነችው ፊት ከሴት ጋር ሴት ቢትሆን ኖሮ ማለት ነው አለች። እኛ ራሱ ሴት ቢትሆን ኖሮ ምን እንደሚፈጠር ታቂያለች። ወ ሮንድ ኮነ ሮንድ፣ በቃ ከባድ ኮማ፣ ከባድ ነገር ቢፈጠር ነበር። አዎ ተገላግላል። ቡባት ሰላም፣ ሰላም ውድና የተከበራችሁ ውድ ውድ ቻናል ቤተሰብ እንዴት ናችሁ? ደና ናቸው ወይባላችሁ። በፎታ ሰላማቸው ብዛ ኔ ዳናነ እንዴት ናቸው? ዛሬ ጅማ ነው እንዴት ነው? አረብ ቤት ስራ ምናምን ይበዛል ኮ ሶ ትላንትና አልተመቸኝም ነበር። ዛሬ መጥቼላቸዋለ የኔ ውዶች የኔ የኔ ሽቅርቅሮች። የእግዚአብሔርን ዋን ታቃላቸው። አሁን ላይ ኮ አረቦች ይዞ መዞር ነው እና በቃ እኔ እነሱ ስ አሁን ላይ ብርድ የሚየገባ ነው አሁን ላይ እና ዱባይ ላይ አሁን ብርድ ነው። ትንሽ ቆይቶ አሁን ላይ ብዙ መውቃት የለም ብርድ ካገባ ደግሞ መዳሞች ቤት ላይ ይቀመጣሉ። ማለት ይሄ ዘበት ነው። የምር ነው ሁሌ መዞር ነው የነሱ ስራ ና እንደዚህ ሆኜ ሰዓት የሌሌ ሰዓት ላይ ወደ ቤት መጣው። ከዛ ቪዲዮ ለመሰራት አልተመቸኝም ነበር። ቪዲዮ ሳልሰራ አደርኩ ትላላችሁ። ማታ ደግሞ ግን የአየው ቪዲዮ እየሳቁ ፋብዬ አዲረሬ ዛሬ ልሰራላችሁ ምንድን ነው የሚሰጠው አስተያየት ምናምን ይኖራል ወይ ብዬ መጣውላችሁ ትላለ። እውነት ነግራችሁ የሚያዝናና ቪዲዮ ነው። ትናንትና ቪዲዮ በጣም ነው የሚያስቀውና ግን ሄምዬ አለቀሰችኝ። ቆንጅየዋ ማለት ነው እሷ ሴት አላቅሲኝ ደስ ይለኛም በዚው ማቼስ አልችልም ን ታውቃላችሁ አይደል? ሶ የኔ ውዶች እንደዛ ይላችኋለሁ። እና እንደዛም ሁሌ ቡሩክና ሄሚ እንደዛ በፍቅር ወይም እንደዚህ አይነት ፕራንኮችን ሲያደርጉ ላይክ እያደረጋችሁ አይደለም። ቻናላችሁ በእውነት ማለት ቻናል ስላችሁ ቻናል አይደለም። እንደው ላይክ ምንም የለም። እውነት ምንናችሁ ነው ማለት ላይክ ካላደረጋችሁ፣ እሺ እነሱ ጸብ ጸብ የምትፈልጉት ከነሱ እነሱ እንዲጣሉ ነው የምትፈልጉት። ምኞታችሁ እነሱ ማጣላት ነው። ሲጣሉ ብቻ ነው እንትን የምታደርጉት ማለት እንደ መሆን ነው ነው የልጆቹንም ትኑን ላይክ አርጉ እንጂ ቪዲዮ ማለት ነው። እና እንደዛ ነው፣ ሶ ላይክ ማድረግ ያስፈልጋል። ቻናል ቪዲዮ ሲታዩ መጀመሪያ ከመታችሁ ወይስ እነሱ ሲመጡ ደስ ይለናል ሰዎች እና ቪዲዮ ማለት እኛ እንደው ድሮ እንደውም የኔ ቤት ላይ ላይክ የለም ብሩክ ቤት ላይክ አለ እያልኩ ነበር። አሁን እንኳ የብሩክም እና ላይክ ብሩክ እና ሰዎች ምንም